ደሞ ጋይስ እንዴት ናችሁ? ሰላም ናችሁ አላችሁ። ዛሬ ጎንደር ገባሁ። ጎንደር ከእናቴ ቤት ገባሁ። አያቸው ቤትዬ፣ ባመድ በበት አድርገሽ እንደ ሀገራችን አሳምሩ ያላችሁን አዲስ አይደለም፣ ራሱን ነው ራሱን ነው አፕዴት ያደረኩት ራሱን ነው። እሺ እና መልላከ ከልጌ ነው ሁል ጊዜ ላይቭ ላይ ሰርመጠመጥ ናው ናው እንዴ ቤት አንዳንዴ ቪዲዮ እየወጣች እንጂ አብረን ሳት እናቀጣጥላለን። ክብሪት ለመቆጠም ሙከራ አንድ ሁለት ሶስት ድስቱና ማስለው ያላ እንደዚህ በቃ ከድስት ጋር እየተጣላ የተማሰለ ወጥ ነው የሚጣፍጠው። ግን እንጨት ማማሳ ያለኝ ይህን ያረፍኩት ዝም ብዬ ችኮላ ለናንተ ለማሳየት አንፃር ማለት ነው። ገብርኤል ይህቺን ወጥ መብላት የለበትም ይቆላዋል። ይችን ከበላ በጣም ነው የሚቆለው። ስለዚህ መብላት የለበትም ይሻላል። እስኪ በነገራችን ላይ እስኪ ከአረብ ሀገር ተመልሳችሁ እሳት እኔ ለእናንተ ብዬ ነው እንጂ ከያያዝኩ በኋላ ቪዲዮ ማድረግ አልጠፋኝም፣ ግን ለእናንተ ብዬ ነው። ምጣዴ ደግሞ ዋው! ይሄ የአተንባለ አስታወሳችሁት ልሙጥ ነበረ፣ መያዣ አልነበረው። መያዣ ረኩበት። ከዛ እዩት እንዴት እንደምታምር ምጣዴ ራሱ ማለት ነው። ኪናስ እንግዲህ በዚህ አንድ እንጀራ መጨረስ፣ ላም አሌኩም። በዚህ አንድ እንጀራ መጨረስ፣ እኔ ግማሽ ራሱ አልጨርስም ይመስላችኋል አሁን ከተያያዘ በኋላ የመጀመሪያ መሀል የሚፈሰሰው በእኛ ሀገር በእኛ በጎንደር ጭልሀ ወይም ደግሞ የመጀመሪያ እንጀራ ይባላል። ወይም ማድመቂያ፣ ማስሚያ፣ ብዙ አይነት ነው የሚሉት። ካሲና ይሉታል። እስኪ በአካባቢያችን ምን እንደምትሉት እንጀራ ጋግራችሁ ሚጠርሶ ንገሩን።

በነገራችን ላይ ላቀች ላቀች ምድጃ የምትሰቆት ላቀች ታቃጥላለች ይህ ያቃጥላል ላቀች ማለት ነው ብረት ስለሆነ ይሄ ግን ድንጋይ ነው ከድንጋይ ደግሞ ጭቃ ነው አያቃጥልም ሀያ አራት ሰዓት ምትጋግሩ ማለት ነው አያችሁ፣ እዚህ ጋር ብዙ እንጨት የለውም። መጀመሪያ ወደ ዚማ ግዴ ጨምሬ ፍላጊ። አያችሁት፣ እዚህ ጋር ብዙ እንጨት አይፈልግም። ሲያንስ እየጨመርኩ እጠቅሰዋለሁ ማለት ነው። ምንም እሳት አይነሳችን። ጥቂቱ በዚህ ይወጣል። እሳቱን በዚህ ነው የሚወጣው። እስኪ አብረን እንየው። እግር እሳት ቀረዋል።

እንጀራ መግዛት እኔ አልወድም። እንጀራ ከሌለኝ ቢጡ ካልደረሰልኝ ቢቄጥ ከሌለኝ ወይ ቂጣ ጋግራለሁ ወይ ሩዝ ወይ ፓስታ ምናምን እሰራለሁ ቤት ውስጥ። እኔ የተገዛ እንጀራ አልበላም፣ ሁሌ ነው የምነግራችሁ። ለምን ቂጣ ይሆን? ቂጣ ይሻለኛል። ዛሬ ላይጉን ትቼ በቪዲዮ የመጣሁት ለምን እንደሆነ ታውቃላችሁ? በጣም ብዙ ሂቶቼ ቤቲ፣ እኔ እኮ እንጀራ ማዞር አልችልም መቅባት አልችልም ማፍሰስ አልችልም፣ ምናምን እያላችሁኝ ነው። ይህን ቪዲዮ እንድታዩት ነው እንደዚህ አድርጌላችሁ የመጣሁት ማለት ነው። እንጀራ ደግሞ ማለት ነው ሁሉም ሰው ከናተፈድ አይደለም የተማረው። ትማራላችሁ፣ ማብካት አብሴት ትመጣለ ምናምን። ከቻላችሁ ማዞሩ ማቀጣጠሩ በጣም ቀላል ነው። አሁን ይህን እኛ ራሳችን የሰራ ነው። ይህን ማለት ነው። ይህን ራሳችን ሰራ። ፍቃድ ሲደርስ ከኤሌትሪክስ በላይ ያስራል።

ጋይስ እዚህ ጋ እንጀራውን አያችሁት። አከምባለሁ ያው አልቋል። አከምባለሁ ሊጦቃ እዚህ ጋ እንጀራውን የመሰናበቻ እንጀራ ነው፣ ምክንያቱም የመሰናበቻ እንደራሴ ደረቅ እንጀራ ስለሚፈልግ አሁን አሳያችኋለሁ። ያው እሳት አንሷ። ታይ ሶሪ፣ በጣም አዝናለሁ ግን እንጀራውን እያያችሁት እነማሮችዬ እንደዚህ እያደረጋችሁ እየጋገራችሁ እንጀራችሁን ጋግራችሁ እየበላችሁ ቪዲዮዋችሁን እየፖሰታችሁ በቪዲዮዋችሁ የምታገኙትን ብር ነጭ ጤፍ እያስፈጫችሁ ኑሯችሁ ኑሮ። ዩቱብ ክፈቱ ክፈቱ፣ ይጠቅባችኋል። ወዳችኋለሁ። ላይክ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። እሺ፣ በድጋ ነው እንጀራው እንጀራው እንጀራ እንጀራ እንደዚህ ተደርድሮ ማያቅ። እንጀራ ይስጣችሁ። ተጣሪ ሆይ አሜንበሩ